ባላችሁበት ሰላማችሁ ብዝዝት ይበልልኝ እና እንግዲህ ዛሬ ደግሞ አዲስ ነገር ይዤላችሁ መጣ እንግዲህ ሰኢድ ጠብ ያለበት ቦታ ነው መቅረዞን አልተውም ማለት ነው እነኝ ሁለቱ ሰዎች ሙስጣፋ ነው የሚባለው መሰለኝ ያችኛዋ ደግሞ ደራርቱ ትባላለች ግን እኔ አልከታተላቸውም በስስቲ እንዴት እንደሚመታት ገርሞኝ ማለት ነው ሴት ልጅ ምንም ቢሆን እንደዚህ ትመታለች ጋይስ ካሜራ እየተቀረጸ እያየ በጉል ደግሞ የእውነቱን ነው እየመታት። ያቅጦ ስጀመር ከባድ ነው፣ ከባድ ነው። እንግዲህ እሷም ግን ጥፋተኛ ናት። ባለ ትዳር ሆና ባሏ እያለ አጠገቧ ደሞ አጠገቧ ቁጭ ብላ ደፋ እና በጣም ጥፋተኛ ናት። ለምን ሰኢድን ሰኢድን ቁጭ አድርጋ ጠርታ ኒካህ እሰርና ፍታኝና ከዛ ደግሞ ባሌና ጋር አለችው ማለት ነው። ግን እሷች ለምንድን ነው እንደዚህ ያለችው? ባልዋ ከዚህም በፊት ሶስት እ ፈትችሻለሁ በሶስቱ አላት መሰለኝ። የኒካ ወረቀቱንም ቀደደባት እና በሶስቱ ፈትችሻለሁ ሲለኝ ሼክ ጠይቄ፣ ሼክ ስጠይቅ ገና ሌላ ሰው አግብተሽ ያ ሰው ፈቶሽ ነው ወደ ባልሽ መመለስ የምትችው እንጂ ያንቺን ይካወርዷል አለኝ አለች። እንግዲህ እኔ ግን አልሰማሁም። እንደ ሸሪያው ከተባለ ጋይስ እንደዚህ ነው እንዴ? አሁን ለምሳሌ ባልና ሚስቶች የተጋቡ ለምሳሌ በሶስቱ ቢፈቷት፣ እኔ አልፈልግሽም ፈትቼሻለሁ ካለ ማለት ነው፣ ካለ ሶስት ወር ያስቆጥራሉ። ሶስት ወር አላቸው። ኢዳ የሚባል ማለት ነው። ግን ስለ ሃይማኖት ዝም ብዙ ማወቅ ሳይሆን እንደሰማሁት ምን ያን ያንዳ እንዲዳው አዳምጣለሁ። ሶስት ወር አላቸው። እዚህ ሶስት ወር ውስጥ ጠብቀው ጠብቆ እሱ ሙራጃ ወይ ደሞ መልሼሻለሁ ካለ ይቻላል ነው ያቸው ማለት ነው ይሰራል። ግን ደሞ ከሶስት ወር በኋላ ግዴታ አሁን እንድሷ እንዳለችው ሌላ ሰው አግብታ ነው ወተባለው ማለት ያ ሰው ደግሞ ፈቷት፣ ከዛ ወደ ባላ የምትመለሰው ማለት ነው። ግን ደሞ ካልቆየ ሶስት ወር አላቸው አላቸው፣ እንደዛ ነው እኔ ግን እንደሰማሁት ማለት ነው። እሷ ግን ወይ ሰኢድ ማግባት አላማ ካላት ሌላ ነገር ከሆነ ነው እንጂ ዛሬው አሁን፣ ግን ኒካህ ላይ ቀልድ የለም። አንድ ባለ ትዳር ትዳር ውስጥ ከገባ በኋላ በቀልድ ኒካ በቀልድ ምንድን ነው? በኒካ ቀልድ ቀልድ የለም። ኒካ በቀልድ ራሱ እኮ ፈትቸሻለሁ ካለ ይወርዳል። ቀልድ ያኔ አይሰራም፣ በፍቺ ላይ ማለት ነው። ይሄ እንደዚህ አይነት ነገር ቀልድ ነው ብሎ ፈትቸሻለሁ ብሎ ተመልሶ ቀልድ ነው ምን ማለት ነው? ይሄ ያኔ የማይደረግ ነገር ነው፣ እንደ ሸሪዓ። ምንም ቢሆን እንግዲህ አንዳንዴ ሙስሊም ነን፣ እንዳው ማዳመጥም ጥሩ ነው፣ ጋይስ ያኔ ያለሆነ ስርስር ይህን መከታተል አንዳንድ ዳወም አንዳንድ ሸሪያዊ ማወቅ ጥሩ ነው። እና ገርሞኝ ነው። ለማንኛውም ገርሞኝ ነው። እሷም ደግሞ ጥፋተኛ ነሽ፣ ግን እኔ እንደሰማሁት እንደዚህ አይደለም። በደንብ ያኔ እሷ ራሱ ማጣራት አለባት ነበር።